ኪራ ልዘፍንለት ስለሆነ ሰብሰብ ሰብሰብበሉ ሁላችሁም፣ እሺ ሁላችሁም ሰብሰብ ብበሉ። አንዴ ሰብሰብ ብበሉ፣ ቆይ ዝም በሉ፣ እሺ ዝም በሉ። አንዴ ለኪራ ልዘፍንለት። አዙረኛታያኔሉካ ዱሽ የጽናትና የኪራ ፍቅር አስቀነኝ። የቤቲ ማበድ ደግሞ በጣም አስፈራኝ። ላይ መምታቷ። ልታቆም ነበር። አንቺ መቀለጃ፣ ልቤ! ወይኔ ወኔ ወኔ! ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ወድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ በጽናት መጥቻለሁ ማለት ነው። ጽናት ድራማ እንግዲህ ቤቲ በመጨረሻም አብዳው አርፋለች ማለት ነው። እንግዲህ ኪራ ያው ብዙ ሴቶችን እዚህም፣ እዚያም እዚያም በማለቱ ምክንያት እንግዲህ አንደኛውን አፍቅሮ አንደኛውን አሳብዷታል ማለት ነው። ለሁሉም ግን ጽናት እንግዲህ ችላ፣ በርትታ፣ ወደፊት ተጉዛ ኪራን አሸንፋለች ወይ ደግሞ አግኝታዋለች ማለት ነው። እና ኪራ ቤቲ እኮ አብዳለች ትለዋለች ጽናት። ከመጀመሪያውም ነግረኛለች እኮ አንተን ልታጣ እንደማትፈልግ ፍቅሯን እንዳላደፈርስባት ትነግረኝ ነበር አለች ጽናት። ኪራም የእሷና እኔ ፍቅር ካበቃለት ቆይተዋል፣ አንቺ ምንም አላደረግሽም ሲል ይነግራታል ጽናት። እናም ጽናቴ በፈጠረሽ አታልቅሽ እስኪ አስታውሺ ቆይ ቤቲ ላንቺ ምን አይነት ሴት ነበረች ሲል ይጠይቃታል እሷ ክፉ ሆነች ብዬ ክፉ ልሆን አልችልም አለችው ኪራም ምን አይነት ቅን ልብ ያለች ሴት ነሽ ሲል በልቧ ወይም በጽናቷ ተደነቀ የሆነው ነገር ሁሉ በሷ ጥፋት ሳይሆን መሆን ስላለበት ነው የሆነ ይላታል ጽናት ግን ሕሌና የወቀሰኝ ነው ስትል ትነግረዋለች እያለቀሰች። እናም ኪራ አቀፍ አድርጓት የሆነው ሁሉ እርሽው፣ ወደፊት ስለሚኖረን ሕይወት፣ ስለምንወልዳቸው ልጆች፣ ምን አይነት ደስተኛ ቤተሰብ መመስረት እንዳለብን ብቻ አስቢ። ደግሞ ይወልሽ አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው የማገባሽ ሲላት ጽናት ደነገጠችና እየእውነት ግን ብላ ተጠመጠመችበት ተደሰተች። እናም እንደሚወዳት ይገልጽላታል። እናም ደግሞ ከዚህ በኋላ አንድ ዘለላ እምባ ካይንሽ እንዲወርድ አልፈልግም ሲል ይነግራታል። እሺ ተባብለው ተሳስመው በቃ ብለው ከዚህ ወድ መውጣት እንዳለባት ነግሯት ይለያሉ። ውድና የተከበራችሁ የቻናሌ ቤተሰቦች ኪራ ልክ ነው ብላችሁ ታስባላችሁ? ኪራ ከሚያደርጋቸው ነገሮች እንግዲህ፣ ጽናት ከሰራተኝነት ወደ አሰሪነት ተሸጋግራለች ማለት ነው። ቤቲ ደግሞ እንግዲህ ያው ታሳዝናለች። አንዳንዴ ያፈቀሩትን ሰው ማጣት ከባድ ነውና እንግዲህ ወይኔ፣ ዝናብ እየጣለ ነው እያለች ነው መንገድ ላይ ሆና ጥርሷን እየፋቀች ነው። ድንገት እንግዲህ ከተፋለች ያለሽን አምጪ ብላ ያዘቻትና ቅን የሆነ ልባለሽ አለቻት። ምንድን ነው ደግሞ ቅቤ ማለት ስትላት፣ ከዚያም ምንድን ነው ቅቤ ማለት ትላታለች። አለሽ ወይስ የልሽም ብላ ያልብልዚያ ግን ጥርስሽ ነው መፍቃው ብላት፣ እንግዲህ እየሳቀች ከዚያ ደግሞ የያዘችውን እንጨት ወርወር አድርጋ እንጫወት፣ ሀዙረኛ ታዙረኝ ኪራጋ ወስደ ጣለኝ እያለች እንግዲህ እየተዘዋወረች እየሳቀች እያለ ናሆም ድንገት መጣ። እና ኪራ ብላ የለም፣ አልመጣም ታለች። ሀኒ እዚህ ምን ትሰሪያለሽ? ሲል ተናገረ። ቤቲ ናት አልተሳሳትኩ እኮ አደል አለች ሀና። እናም እኔ አፈር ልብላላት አንጀት አንጀቴን በላችሁ አለች ሀና። ናሆምም ሁሌ ለእኔ ለእኔ ማለት ትርፉ እብደት ነው ሲል ተናገረ። እናም ኪራ ነው የሚመጣው እያለች ዝናብ እኮ እየጣለ ነው እያለች እንግዲህ በእብደት ውስጥ ሆና ስለ ኪራ ብቻ ነው እያለመች እያሰበች ያለችው ቤቲ ሀና፣ እኔ አልቻልኩም ይህን ማየት አልችልም ብላ ጥላት ሄዳለች እና ኪራ ወደ ቤት መጥቶ ይወስደኛል እያለች እንግዲህ እይሳቀች ወደ ቤት እንሄዳለን እያለች ዝናብ እየጣለ ነው እያለች ብቻ በብደት ውስጥ ናት። እናም ናሆምም ሀይ ቤታ በቃ መጨረሻሽ እንደዚህ ሆነ እያላት እንግዲህ ስልኩን ወጣ አድርጎ ስልክ ይደውላል። እናም ናሆም ቤትን አግንቻት አለሁ ብሎ ስልክ ሲደውል እንግዲህ ኪራ መጦ ሊወስደ ነው እያለች እንግዲህ እየደጋገመች ቃላቶችን እየተናገረች እንግዲህ እብደት ውስጥ ናት። ሀና ጽናት ዘንድ ሂዳ እንግዲህ ማመና ያቃተኝ ስትል የሆነውን ሁሉ ለሀና ለጽናት ትነግራታለች። እናም የትጅ ነበር ይህ ሁሉ ሲፈጠር ስትላት ሀናም እንግዲህ ጽናትም ሀና ቤት እንዳልነበረች እንዳ እንማዘርጋ ሄዳ እንደነበረ ትነግራታለች። እናም ሀናም ደውላ እንግዲህ ለባሏ ትናገራለች እና እንግዲህ ሁሉም ስለማበዷ እየተናገሩ ይሄ ሀና ባልም መጦ እንግዲህ ያ ስላለው ነገር እያወሩ እና ጽናትም ብቻ እንግዲህ ጤናዋን ይመልስላት ስትል ፈጣሪዋን ትለምናለች። እናም እንግዲህ ሀናና ባለቤቷ ደስ የሚሉ ጥንዶች እንደሆኑ እየተናገረች ጽናት እና እንግዲህ ናሆሜም ምሩ የት ናት ብሎ ሲጠይቅ ተኝታ እንዳለች ትነግረዋለች ማለት ነው ጽናት። ከዚያም እንግዲህ ናሆም ወደ ክላስ ይሄዳል ማለት ነው። ጽናትም ማይ አምላኬ በዚህ ትንሽ እድሜ ስንት ነገር አሳየኝ እያለች እንግዲህ ትላለች ማለት ነው። ናሆሜ ምሩ ከተኛችበት ክላስ ይሄዳል እና እንግዲህ ይህኔ ምናምን እያለ እምሩ ናሆም የጽናትና የኪራ ፍቅር እንዳስቀናው የቤቲ ብደት ደግሞ እንዳስፈራው፣ የኪራና የጽናት ፍቅር በጣም አስቀናኝ፣ የቤቲ ማበድ ደግሞ በጣም አስፈራኝ። አንቺ ደግሞ መራቅሽ በጣም ነው የጎዳኝ፣ በጣም ነው የሰበረኝ። አንቺ ለእኔ ፍጹም ሴት ነበርሽ እያለ ጸጉሯን እየደባበሰ እኔ ለአንቺ ያለኝን ስሜት ብነግርሽ ምላሽሽ ምን ሊሆን እንደሚችል አላቅም። በእውነት እያላት ግን ምሩዬ፣ ከምንም እና ከማንም በላይ ትናንትናም፣ ዛሬም፣ ነገም ወድሻለሁ ሲል አፈቅርሻለሁ ሲል እንግዲህ፣ እሷ ተኝታ እሱ ስለ ሁሉም ነገር ያለውን ነገር ነግሮ ይስማታል። ኦ የለውበትም የለውበትም። ፅናት ሶፋ ላይ እንግዲህ ለሽ ብላ ተኝታለች። ኪራ ይመጣና እንግዲህ ሳም አድርጓት ብድግ ትላለች። ና፣ ምነው ደነገጥሽ? መብቴ እኮ ነው በገዛ ንብረቴ ይላታል ማለት ነው። እና መጣሃል እንዴ ስትለው፣ ወይ አንድያሽ ለምን ጋሻትኝም፣ ወይ ኪሩቤል ተሾመ በይ ሲል እንግዲህ በቢያንስ ኪራዬ ኪራ ፍቅር አትኝም ሲላት፣ እና ለምን ለመጀመሪያ ጊዜ የሚያቆላምጥ ሰው እያለ ስትል ትለዋለች ማለት ነው። አስቢው እስኪ እንደ እናት አሳቢ እንደ ሚስት ተንከባካቢ ምርጥ ፍቅር ያገኘሁትማ እኔ ነኝ። የወደፊታችን ደግሞ ደስ ሲል ይላታል። ፅናትም እግዚአብሔር ይጨመርበት እንጂ ይኖራል። ወዴት ወዴት ሽማግሌ ሳይልኩ የምን ሚስቴ ማለት ነው ስትል ትነግረዋለች። እናም አንቺ እሺ በይኝ እንጂ ዛሬ የሆኑ በልኩ ፍተር እልካለሁ ሲላት እንግዲህ ይነግራታል። እናም እሷ ካለች ሁሌም ደስተኛ ነኝ የእኔ አለም ሲል እንግዲህ እያንዳንዱም ነገር ይገልጽላታል። እናም እንግዲህ ናሆም እመጣለሁ ብሎኝ ነበር ስትል ትነግረዋለች እናም ናሆሜ እምሩ ክላስ ውስጥ እንደሆነ ትነግረዋለች። ከዛ ሊስም ጠጋ ዝል፣ እንግዲህ ሂድ ወደዛ ሞዛዛ ስትል ትናገረዋለች። ናሆሜና እምሩ እንግዲህ ተቃቅፈው ለጥ ብለዋል። እናም ጽናት እኔን በፍቅር የጎበኘ ፈጣሪ እናንተን የሚጎብኛችሁ ስትል ትናግረዋለች። እናም ኪራም ሄዶ እንግዲህ እምሩና ጽናት ናሆምና እምሩ ከተኙበት እንግዲህ እኔ ሲገል ቻልኩም እና ያው እንግዲህ ያምራሉ። አተኛኛቸው ያስቀናቸው ይመስላሉ ማለት ነው። እና ኪራም እኔም እኮ እችላለሁ ሲል እንግዲህ ምኑን ብላ ትደነግጣለች ማለት ነው። እና ስትሽከርምምም እንደምታስደስተው ኪራ እንግዲህ እየተናገረ ትተው ምሩና ናሆምን ትተው ይወጣሉ ማለት ነው። እናም ላታመልጭኝ፣ አታሩጭኝ እያለ እንግዲህ ኩሽና ወደ እሷ ትሄዳለች ይሄዳል ማለት ነው። እያለው ማን ነው ሲላት እንግዲህ አቦ ሸማኔ በማለት እና ምግብ መስራት እንዳለባትና ጉንጯን መሳም እንዳለበት ይነግራታል። ከዚ እንግዲህ ውሃውን የብርጭቆ ውሃውን ይዞ ሲከራከራት ካልሳምሽኝ አልሰጥሽም ሲላት እንግዲህ ይስማታል። ከዛ ደግሞ እያፈርሽ ባለሆነ ሲላት ረን ያፍራል አላፍርም እያለች እና ዓይኔን እያየሽ አውሪኝ ሲል ይላታል። ይውልሽ የኔ ቆንጆ ይህንን ፊት ከአሁኑ ብትለምጁ ይሻልሻል ገና ለብዙ ዓመት ያለማቋረጥ ታይዋለሽ ሲል ይነግራታል። እና መሽኮርመም እንደሌለባት ነግሯት ባይሆን ሽንኩርት ለመኔሽ ናት ሰሪ ብሏት እንግዲህ እናም እንደዚያ ትይኝ ብሎ እንግዲህ እጃዋን ከልቡ ላይ ያስቀምጦ ባፊ ልትወጣ እኮ ነው ይላታል። እናም እንደለመድከው ራስ ክፈልጣ ስራው ብላው እንግዲህ ትተው ትሄዳለች ማለት ነው። ኪራ በዚህ ልክ እንደዚህ አይነት ጨዋ መሆኑ ግን ገርሞኛል ማለት ነው፣ ጥያቄ ሆኖብኛል። እና እንግዲህ ምሩና ናሆምም እንግዲህ ለሽ ብለዋል። ምሩ ደንግጣ ከእንቅልፏ ስትነቃ ደንግጣ ትነሳለች ማለት ነው። እና ትኩር ብላ በማየት የኔ ዋህ በማለት አተኩራ ታየዋለች። እናም እናም እንግዲህ ምን እያደረግች ነው ሲላት፣ ናሆም ነቅቶ ተኝቼ ነዋ አለች እንደተቀመጠች። እናም እንደአጋጣሚ አጋጣሚ መጡ እንቅልፍ እንደወሰደው እና የሌለ ህልም እያለመ ነበር እያለምኩ ነበር ግን ምን ያደርጋል አቋረጥሸኝ ሲል ይነግራታል? ምን አይነት ህልም ስትለው፣ ስንጋባ ያየው ነበር አላት ማለት ነው እና እና ደግሞ ሰርግ ሞት ነው ይባላል። ሞት የተቃርቦ ይሆናል ብላ ፈታችሁ ማለት ነው። እናም ህልም እንደፈችው ነው ብሎ እንግዲህ አሁን በማማተብ ያለውን ነገር አጥብቃ እየፈራችው እንደሆነ ትነግረዋለች። እናም መፍራቷ ደግሞ ለመኖር እንደምትፈልግ ይነግራታል። እናም ለመኖር ከምትፈልጋቸው መካከል እርግጠኛ አንዱ እኔ አንዱ ሆናለሁ ሲላት፣ እንግዲህ እርግጠኛ ሁን እንጂ አንተ እኮ በጣም ብላ አንተ ምን ስትለው ሲላት፣ እንደማከብርህ አለችው። ግን እሷው የፈለገችው እንደማፈቅርህ ለማለት ይመስላል። እናም አልገባሽም እንጂ ከራስሽ በብዙ ኪሎሜትር እየሸሸሽ ነው ያለሽው ሲላት፣ እንግዲህ እና ነቃ ማለት እንዳለባት ነግሯት ትቷት ይወጣል። መራቁን መሽ ወደድኩት ስትል ብቻዋን ሸክም እንዳልሆንብህ ነው እንጂ እያለች ብቻዋን ታኩ ተመትማለች ምሩ። እናም ክላሷን ነጣጥፋ ተነስታ ወጣች። ምሩና ናሆም ጽናት ሁነው ኩሽና ውስጥ ነበሩ። ሂዱ በቃ ብላ ሁለቱን አስወጥተው ሁለቱ ሴቶች ቀሩ ጽናትና ምሩ ምግባቸውን ሰርተው እየተጎራረሱ ኪራም እንግዲህ አንቺ ልጅ በአንድ ቀን ልታወፍርኝ ነው እንዴ ሲላት ይነግራታል። እናም በሬ ቢበላ አይወፍርም እያለ እንግዲህ እናም እየመረቁ ምግባቸውን በልተው እና እንግዲህ በቃኝ ሲል ምሩዬ በደንብ አጉርሽው ታዲያ ጉርሻ ይወዳል እያሉ እንግዲህ እየቀላለዱ ምሩም ታጎርሰዋለች ለናሆም ጉርሻው የጣፈጠው ይመስላል እና ከእምሮች በጣም እንደሚጣፍጥ ይነግራታል እየደጋገመች ታጎርሰዋለች እናም ደስ በሚል ፍቅር ውስጥ እየተጎራረሱ ምግባቸውን እየበሉ እየተሳሳቁ ምሩ ናሆምም ደስ ብሎት እንግዲህ የሆነ ነገር አይሸታችሁም? ስትል ጽናት ምን ሲሉ አፍላ ፍቅር ስትል ትናገራለች። ሁሉም ተሳስቀው በሳቅ ፍንድቅ ብለው ተነስተው ምሩና ኪራ ይቅርታ ኪራና ጽናት እንግዲህ ድብን ያለ እንቅልፍ ውስጥ ናቸው። ወይ ጽናት ሁሉም አለፈና በኪራ ቅፉ ውስጥ ሆነች ማለት ነው አሸነፈች እንበላት ወይስ ደግሞ ያው ቤቲን አሳብዳ ወሰደች እንበላት ጽናትን ምን እንደምንላት አላቅም አሁን ግን እዚች ምድር ላይ እንደኔ ደስተኛ ሰውለ አለች ተነስታ እንደዚያ ያስቃየኝ የደፈረኝ ሰውዬ አሁን የደስታዬ ምንጭ ነው ስትል ታዋራለች ፈጣሪ ግን ሀብዝቶ ቢፈትነኝም በኪራ ግን ክሶኛል። ደግሞ እንዴት አባቱ ነው የሚያምረው! ስትል በጣም በጣም ነው የምወድህ፣ እሺ የን ያለም አለችው። ኪራም ከተኛበት እየተገለባበጠ እሷ ደግሞ በትኩረት እያየችው ነው። ነቅተሻል እንዴ? አለ ኪራ። እንዴት አድርሽ ኔ ልእልት ሲላት፣ ብላ ደረታን ያዘች። ምን ነው ምን ሆንሽ አላት ልቤን አለችሁ ልብሽ ምን ሆነ ሲላት ደንግጦ የኔ አለም ስትለኝ መምታቷን ልታቆም ነበረ አለችሁ አንቺ መቀለድሽን አታቆሚማ አላት እናም ብታምም እኮ ቀድሜ የምትሞተው አንተነ ስትለው ምን ማለት ነው እስትንፋሴ እኮ አንቺ ነሽ ሲላት ሲል ገለጸላት እናም በጣም ቀልደኛ እንደሆነችና ቀልዱን ደግሞ ጽናትም ቀልዱን ከወደፊት ባለቤቷ እንደተማረች ትነግረዋለች። እናም እየተቀላለዱ እየተደባደቡ ስሞትልትልት ጽናትም እንግዲህ ስድብህ ናፈቀኝ እያለች እንግዲህ እንደዚህ ስትይኮ ፒኤችዲ ያለሽ ነው የሚያስመሰልሽው ሲላት እና ከዚያ በላይ የለህም እንዴ ስትለው ያራሩጣታል ። እናም ጽናት ስትወጣ አምላኬ ሆይ ደስታዬን ሙሉ አድርገው እያለ በደስታ ይተኛል። ኪራ ከዚህ ጋር እምሩ እምሩና ናሆም ወካቸውን እየበሉ ጽናትና ኪራ አንዱ ነው ስላገኘ ስላየዋቸው በጣም ነው ደስ ያለኝ አለች እምሩ። ናሆምም እነሱ ሁለታቸው እሳትና ውሃ ስለሆኑ ያበደ ፍቅር እንደሚያሳልፉ እርግጠኛ ነኝ ይላታል። ጽናት እርጋታዋ፣ የዋህነቷ፣ ሁሉም ነገሯ ገዢ እንደሆነ ይነግራታል። እናም እኔ ምልሽ ግን ምሮ ይላል ነው ስለ አንቺ ምን ታስብ ያለሽ አላት። ስለ እኔ ምን ትለዋለሽ? ከፊት ለፊትሽ ምን ይታይሻል? አላት። መንገድ ነዋ ብላ ቀለደች። ጭራሽ ብሎ እኔን አሁን ላይ ሙድ ያልሽብኝ ይላታል። እናም እናም የጽናትን ባላቅም እኔ ናችለኝም ስትለው፣ እንግዲህ ተሸክሟት ያሽከረክራታል። እናም አውርደኝ እያላት ሰዎች እያለ እየጠራ አንተ የብዶች አለቃ አውርደኝ እያለች፣ ናሆሜ አልችልህም ይቅር በለኝ በይ ሲላት፣ አልልም ስትለው ያዞራታል። እናም አልችልህም በይኝና አወርድሻለሁ እያላት አልችልህም ስትለው ካመነች በኋላ ያወርዳታል። እናም እብድ ነህሽ ስትል ትናገረዋለች ምሩ። እናም ምንድን ነው ስትለው ስትስቂ በጣም ነው የምታምሪው፣ ቆንጅዬነሽ ደግሞ ልቤን ቅልጥ ነው የምታደርጊው ይላታል። እና እኔ ምልሽ ግን ምሩ ቆይ እንዴት አስቻለሽ? አላት ምኖ ስትለው፣ ማለት እየተዋደዱ እየተፈቃቀሩ መለያየት አላት። እናም ናሆሜ በቃ ስለዚህ ነገር ማውራት የለብንም ስትለው ነግረዋለች። ምሩ እኔ ስለ አንቺ እንዴት መግለጽ እንዳለብኝ አላቅም፣ አለ እጇን ከደረቱ ላይ ቁጭ አድርጎ። አንቺ መራቅ ማለት ተራራት እንደ መግፋት ነው የሚሆንብኝ ሲላት ይነግራታል ናሆሜ። እኔ ላንተ የምገባ ሴት አይደለሁም ስትለው፣ አውቃለሁ፣ ልብሽን ያምሻል። ግን ደግሞ አንቺ የኔን ጎደሎ እየሞላሽን የሚያንቺን ጎደሎ እየሞላሁ መኖር እንችላለን ሲል ይገልጽላታል።